ምን አሉ የአላህ መርተኛ፣ አይናኒ ለንተመሰሙ መናራ፣ ሁለት አይኖች አሉ ፈጽሞ የጀሀነም እሳት የማይነካቸው መቼም ቢሆን ጀሀነም የማያስገባቸው ሁለት አይኖች አሉ። አላህ ከምሱ አላይ አድርገል። ማናቸው? አይኑ በከት ምን ከሽየት ላ የመጀመሪያው አይን ለአላህ ፍራቻ ብላ

ማዕቀም ጣይ ነው። አቅም አለው። ምን አለው? ሊያጠፋም ይችላል። ብዙ ነገር አለ አላህ ሲባል እና እንደነግጥ ሙእሚን አይደለንማ። ሙእሚን ፍራሉን እንኮ ነው ማንደነገተው እንጂ አላህ እኮ ያስፈራል። አላህ እኮ ያስደነግጣል። አተድሪ ማላህ ወዲ አላህ ይዘኛ አላህ ማን ደነ አላህ ማን ነው? ሱብሃንአላህ ስለዚህ ሌላ ጊዜ እናወራለን። ሌላ ጊዜ እንደጋገራለን። አላህ ወዲ ዛሬ ጓደኛችን አድርገናል። ዛሬ የሆነ ወንድማችን አድርገነው፣ አላላህ ምንም አንጨነቅም፣ ምንም አንፈራም። ወንጀላችን አያስፈራን፣ ኸይር ስራችን ተቀባይነት ይኖር አይኖር አያስጨንቀን። አላህ እሄ ነው። ስለዚህ ስለ ቂያማ ቀን ስለ አላህ ፊት መቆም ሙእሚኖች ይጨነቃሉ፣ ያስጨንቃቸዋል፣ እንቅልፍ ያጣሉ። ለቤት እንቅልፍ አጥተው አላህ ጋር ይቆማሉ፣ ያለቅሱበታል